በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 28 ከድንኳን በመውጣት ጊዜ የዳዊት መዝሙር። የአማልክት ልጆች ሆይ ለእግዚአብሔር አምጡ፣ የጊደሮችን ጥጃ ለእግዚአብሔር አምጡ። ክብርንና ምስጋናን ለእግዚአብሔር አምጡ፣ የስሙን ክብር ለእግዚአብሔር አምጡ። በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ቃል በውሃዎች ላይ ነው። የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሃዎች ላይ ነው። የእግዚአብሔር ቃል በኃይል ነው። የእግዚአብሔር ቃል በታላቅ ክብር ነው። የእግዚአብሔር ቃል ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ሊባኖስ ላም ያከሳዋል። ተወዳጅ ግን አንድ ቀንድ እንዳለው ሬኤም ልጅ ነው። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። የእግዚአብሔር ቃል ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ቃል ዋልያዎችን ያጠነክራቸዋል ዛፎችንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባረካቸዋል። አሜን። መዝሙረ ዳዊት 29 ለቤቱ መመረቅ ምስጋና የዳዊት መዝሙር አቤቱ ተቀብለኸኛልና የጠላቶች መዘባበቻ አላደረከኝምና አመሰግንሃለሁ። አቤቱ አምላኬ ወደ አንተ ጮኹ ይቅርም አልከኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድን ከሚወርዱ ለይተህ አዳንከኝ። ጻድቃን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። መቅሰፍቱ ከቁጣው ነውና ማዳንም ከፈቃዱ ነውና፣ ማታ ለቅሶ ይሰማል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላ ዓለም አልታወክም አልኩ። አቤቱ በፈቃድህ ለሕይወቴ ኃይልን ስጣት ፊትህን መለስክ እኔም ደነገጥኩ አቤቱ ወደ አንተ ጮኽሁ ወደ አምላኬ ለመንሁ ወደ ጥፋት በወረድሁ በደሜ ምን ጥቅም አለ አፈር ያመሰግንሃልን ጽድቅንም ይናገራልን እግዚአብሔር ሰማ ይቅርም አለኝ እግዚአብሔር ረዳቴ ሆነኝ ልቅሶዬንም መለስክ ደስ አሰኘኸኝ ማቄን ቀደድክ ደስታን አስታጠከኝ ክብሬ እንዲዘምርልህም እንዳልደነግጥም አቤቱ አምላኬ ለዘላለም አመሰግናለሁ። አሜን። መዝሙረ ዳዊት 30። ለመዘምራን አለቃ በማድነቅ ጊዜ የዳዊት መዝሙር። አቤቱ አንተን ታመ ለዘላለምም አልፈር በጽድቅህም አስጥለኝ አድነኝም። ጆሮህን ወደኔ አዘንብል ፈጥነህም አድነኝ፣ ታድነኝ ዘንድ አምላኬ መድኃኒቴና የመጠጊያዬ ቤት ሁነኝ። ኃይሌና መጠጊያዬ አንተ ነህና ስለ ስምህ ምራኝ መግበኝም አቤቱ አንተ ረዳቴ ነህና፣ ተሰወሩብኝ። ከዝች ወጥመድ አውጣኝ። በእጅህ ነፍሴን አደራ ሰጣለሁ። የጽድቅም አምላክ እግዚአብሔር ተቤዥኝ። ከንቱን ነገር የሚጠብቀውን ሁሉ ሁል ጊዜ ጠላ። እኔ ግን በእግዚአብሔር ታመም። በትድግናህ ደስ ይለኛል፣ ሀሴትም አደርጋለሁ። መከራዬን አይተሃልና ነፍሴንም ከጭንቀት አድናህታልና፣ በጠላቶቼ እጅ አልዘጋኝም፣ በሰፊውም ስፍራ እጆቼን አቁም። ተቸግሬም አለሁና አቤቱ ይቅር በለኝ። ዓይኔም ከቁጣ የተነሳ ታወከች ነፍሴም ሆዴም ሕይወቴ በመከራ አልቋልና ዘመኔም በጩኸት ኃይሌ በችግሬ ደከመ። አጥንቶቼም ሁሉ ተናወጡ። በጠላቶቼም ሁሉ ዘንድ ተሰደብኩ፣ ይልቁንም በጎረቤቶቼ ዘንድ ለዘመዶቼ አስፈሪ ሆንኩ። በሜዳ ያዩኝም ከእኔ ሸሹ። እንደ ሞተ ሰው ከልብ ረሱኝ፣ እንደ ጠፋ መቃ ሆንኩ። በዙሪያዬም የከበቡኝን ድምፅ ሰምቻለሁና በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ በተማከሩ ጊዜ አቤቱ እኔ ግን በአንተ ታመንኩ። አንተ አምላኬ ነህ አልኩ። ርስቴ በእጅህ ነው። ከጠላቶቼ እጅና ከከበቡኝ አድነኝ። ፊትህን በባሪያህ ላይ አብራ፣ ስለ ምሕረትህ አድነኝ። አቤቱ አንተን ጠረቻለሁና አላፍር። ሸንጋዮች ይፈሩ፣ ወደ ሲኦልም ይውረዱ። በትዕቢትና በመናት በጻድቅ ላይ አመፃን የሚናገሩ የሽንገላ ከንፈሮች ወዮላቸው። አቤቱ እንደ ቸርነት ብዛት የሚፈሩህን ሰወርካቸው። በሰው ልጆች ፊት የሚታመኑብህንም አዳንካቸው! በፊትህ ጥላ ከሰው ክርክር ትጋርዳቸዋለህ በመጋረጃህም ከአንደበት ሽንገላት ትሸፍናቸዋለህ በመከራዬ ብዛት ጊዜ ምህረቱን በእኔ ላይ የገለጠ እግዚአብሔር ይመስገን እኔ እስከ ዓይኖችህ ፊት ተጠላሁ ብዬ ነበር ስለዚህ ወደ እርሱ የጮህኩትን የልመናይን ቃል ሰማኝ ጻድቃን ሁላችሁም እግዚአብሔርን ውደዱት እግዚአብሔር ጽድቅን ይሻለና ትዕቢትን የሚሽቱን ፈጽሞ ይበቀላቸዋል በእግዚአብሔር የምታምኑ ሁላችሁ ታገሱ ልባችሁንም አጽኑ። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ መቼም መቼ ለዘላለሙ አሜን።